እንደምን ቆይታችኋል? የፕራክቲስ ኢንተርናሽናል ላንጅ ትሬኒንግ ሴንተር የዩቱብ ቻናል ቤተሰቦች በዛሬው ክፍል ትምህርታችን የኢንትራንስ ኤግዛም ላይ ጠቁ ጥያቄዎችን የምንሰራበት ክፍል ሀያ ዘጠኝ ላይ ደርሰናል። እንደተለመደው በዛሬ የጥያቄ ክፍል እንግዲህ ከቮካቡላሪ ከግራመር ጋር የተያያዙ ጥያቄዎችን ለመስራት እንሞክራለን ማለት ነው። እነዚህ የምታዩቸው አምስት ጥያቄዎች መልሶቻቸው ከእነ ማብራሪያቸው እናያለን ማለት ነው። ማንኛውም ጥያቄ ግልጽ ያልሆነ ካለ ደግሞ ኮመንት ላይ ታስቀምጡልኝ ያላችሁ በድጋሚ በተሻለ ወይም ደግሞ በሌላ መንገድ የምናብራራባት ይሆናል ማለት ነው። አንደኛ ጥያቄ፣ ዊ ኦል ዲድ ዌል ኢን ዘ ቴስት ቢኮዝ ዊ ዳሽ ቬሪ ሃርድ። ዌር ወርኪንግ፣ ቢ ሃድንት ወርክድ፣ ሲ ሃድ ወርክድ፣ ዲ ወርክድ ይላል። መጀመሪያ ጥያቄው ስለ ምንድን ነው የሚለው መረዳት አለብን። ጥያቄው ስለ ቴንስ ነው። ብዙ ጊዜ አንድን ድርጊት የተከናወነበትን ሰዓት ለመግለጽ ወይም ለመፈተን የሚመጡ ጥያቄዎች ምርጫ ላይ ቨርብ ፎርም ሲጠይቁን ይስተዋላል። ስለዚህ እዚህ ጋ ኤ ከ ኤ እስከ ዲ የተሰጡ ቃላቶች ወይም ደግሞ ቨርቦች እንግዲህ ቨርብ ፎርም ትክክል ቨርብ ፎርማቸውን የወርክ ቨርብ ፎርምን ነው እንግዲህ አንዴ ሲፕል ፓስት ነው እዚህ ጋ አንዴ ፕሬዘንት ፐርፌክት አንዴ ሶ ቴንስ ነው ማለት ነው። ጥያቄው እንደዚህ አይነት ጥያቄዎች ካሉ ደግሞ ቴንስ እስከሆነ ድረስ የሰዓት አመልካች ጥያቄው ላይ ይሰጠናል። እሱን መጀመሪያ ማግኘት አለብን። በዚህ ጥያቄ የሰዓት አመልካች ክሉ ዊ ኦል ዲድ ዌል የሚለው ነው። ዊ ኦል ዲድ ዌል ኢን ተ ቴስት። አሁን ፈተናው ላይ በጥሩ ውጤት ወይም በጥሩ ሁኔታ መስራታቸው ፓስት ነው ዲድ የሚለው ስለተሰጠን because we dash very hard አጥንተን ስለነበር ወይም በደንብ ሰርተን ስለነበር ከዛ በፊት ዝግጅት አድርገን ስለነበር። ሶ አሁን በፈተናው ላይ ጥሩ መስራት ፓስ ከሆነ ከዚህ ፓስት አክሽን በፊት ያለ ሌላ አክሽን ደግሞ ግድ ምን መሆን አለበት? ፓስት ፐርፌክት መሆን አለበት። ስለዚህ ከተሰጡት አማራጮች ውስጥ ትክክለኛውን ፓስ ፐርፌክት ፎርም የያዘው ሲ ነው ማለት ነው። ሃርድ ወርክድ ሁሌም አንድ ፓስት የተከናወነ ድርጊትን ስትገልጹ ከሱ በፊት የተከናውነው ደግሞ ፓስት ፐርፌክት መሆን አለበት። ሁለተኛ አይ ሃቨንት ሲን ዛት ድሬስ ቢፎር ኢዳሽ ኒው ዋን፣ ኤ ካን ቢ፣ ቢ መስቢ ፣ ሲ ማይት ቢ፣ ዲ ሜይ ቢ ይላል። እዚ ጋ ጥያቄው ስለ ዲደክሽን ነው። ዲደክሽን ማለት ከአንድ ምክንያት ተነስታችሁ የምትወስኑት ውሳኔ ማለት ነው። አይ ሃቨንት ሲን ዛት ድሬስ ቢፎር ይህንን ልብስ ከዛ በፊት አላየሁትም፣ በእርግጠኝነት አዲስ መሆን አለበት ማለት ነው የሚለው ውሳኔ እየሰጣቸው ነው። ሊሆን ይችላል፣ ምናልባት፣ እርግጠኛ አደለሁም፣ ሊሆን ይችላል የሚሉት እነዚህ ከኤ ኤ ሲ እና ዲ መልስ ሊሆኑ አይችሉም። ለምን? መጀመሪያ ሲነሳ አንድ ምክንያት አስቀምጠዋል። በፍጹም ከዚህ ፊት አይቼውም ብሎ ከተነሳ እንደዚህ አይነት ምክንያቶችን ካስቀመጠ ውሳኔ ነው። ከዛ በኋላ የሚመጣው ጥርጥርን አይደለም። ስለዚህ ትክክለኛ መልሱ እዚጋ ቢ ይሆናል ማለት ነው። ኢት ማስት ቢ አ ኒው ዋን። ለምሳሌ ስቱደንት ኤ ሃዝ ስኮርድ 99 አቨሬጅ ኦን ኦል ሂስ ሰብጀክትስ፣ ዜርፎር ሂ ማስት ቢ አ ክሌቨር ስቱደንት። በሁሉም ሰብጀክቶቹ አቬሬጅ 99% እና ከዛ በላይ አግኝቷል። ስለዚህ እሱ በጣም ጎበዝ ተማሪ መሆን አለበት በእርግጠኝነት። ለምን መጀመሪያ ከንግሬ በፊት ያስቀመጥኩት ምክንያት ስላለ ማለት ነው። ሶስተኛ ጥያቄ ዜር አር ሴቨራል ካውዘስ ፎር ፍሪኬንት ኦክረንስ ኦፍ ዋር ኢን አፍሪካ ዳሽ ማል አድሚኒስትሬሽን ኦር ላክ ኦፍ ዲሞክራሲ ኢዝ ዘ ፕራይማሪ ዋን። በመጀመሪያውና በሁለተኛው አረፍተ ነገር መካከል ያለው ዝምድና ምሳሌና ማብራሪያ ነው። ስለዚህ ምሳሌና ማብራሪያ ለመስጠት የምጠቀምበት ትክክለኛው ፍሬዝ ፎር ኢንስተንስ ነው። ፎር ኢንስተንስ ማል አድሚኒስትሬሽን ወረ ላክ ኦፍ ዲሞክራሲ ዘ ፕራይሜሪ ዋን። ለምን ብዙ ሴቨራል ኮዝ ወይም ደግሞ ምክንያቶች በአፍሪካ ውስጥ ጦርነት እንዲከሰት የሚያደርጉ ወይም ለመከሰቱ ብዙ ምክንያቶች አሉ ብሎ ከተነሳ በኋላ ጠቅሰዋል። እዚህ ጋር ሀሳቡ ተደጋጋፊነት ያለውና እያብራራ የመጀመሪያውን እያብራራ ያለ ነው። አራተኛ ሼክስፒር ቢከም ፌመስ ዳሽ ራይቲንግ ላቭሊ ሶነስ። ፌመስ ኦልዌይስ ፎር ፕሪፖዚሽን ወይም ፓርቲክል ይወስዳል። ስለዚህ ፌመስ ፎር አወር ካንትሪ፣ ኢትዮጵያ ኢዝ ፌመስ ፎር ዳይቨርሲፋይድ ካልቸር። ፌመስ ፎር ይወስዳል። ኢፍ አይ ዲድን ቲንክ ሂ ወዝ ዘ ቤስት ፐርሰን ፎር ዘ ጆብ አይ ዳሽ ሂም። ይሄ ጥያቄ ስለ ኮንዲሽናል ሴንቲንስ ነው። ኢፍ ክሎዝ ላይ ዲድ ኖት ወይም ደግሞ ሲምፕል ፓስፎርም ተሰጥቶኛል። ስለዚህ ሜይን ክሎዝ ላይ ውድ ኦር ኩድ ኦር ሹድ ፕላስ ቪ ዋን መሆን አለበት። ይህ ትክክለኛ ስክሽ የሚያሟላው ሲ ነው። ትክክለኛ መልሱ ሲ ነው ማለት ነው። እንደምን ቆይታችኋል የፕራክቲስ